የኢሬቻ በዓል እሴቶች ለሀገራዊ መግባባት አንድነትና ለህብረ ብሔራዊ ወንድማማችነት መጠናከር ጉልህ ሚና አላቸው አሉ የኦሮሚያ ክልል ኮሚዩኒኬሽን ቢሮ ኃላፊ ኃይሉ አዱኛ። የኢሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ እየሆነ መምጣቱን የገለጹት የቢሮ ኃላፊው መሰል የህዝቦችን ትውውቅና ትስስር የሚያሳድጉ ብሎም ባህልና ማንነትን የሚገልጡ በዓሎችን መጠቀም እንደሚገባም አንስተዋል። ኢሬቻ እርቅ ነው፣ ሰላም ነው። አንድ ሰው ከራሱ ታርቆ ከዘመድ አዝማዱ ታርቆ ቂም በቀል አስወግዶ ነው ወደ ኢሬቻ የሚሄደውና እነዚህ እሴቶች ደግሞ እጅግ አስፈላጊዎች ናቸው። ቂም በቀል ይቅር መባባል ላለፈው ሁሉ ይቅር ተባብሎ ለወደፊቱ ተስፋ ሰንቆ አብሮ መቆም በራሱ ትልቅ እሴት ነው ማለት ነው። ስለዚህ እነዚህ እሴቶች ሀገራዊ መግባባትን፣ አንድነትን ህብረ ብሔራዊ ወንድማማችነትን ለመገንባት ያላቸው ሚዳ ትልቅ ነው ማለት ነው። ስለዚህ እሴት ነው ማለት ነው። እሴቶቹን ለሀገር ግንባታ የምንጠቀምበት ከዛ ባሻገር ደግሞ በሚሊዮን የሚቆጠር ህዝብ ነው በኢሬቻ ላይ የሚሳተፈው። ይሄ ሁሉ ሲንቀሳቀስ የራሱ የሆነ የኢኮኖሚ እንቅስቃሴ ጋር የሚገናኝም ስለሆነ አንደኛ የሀገር ውስጥ ቱሪዝምን ከማሳደግ አንጻር ያሉንን ጸጋዎችን፣ ያሉንን ባህሎችን፣ ያሉንን ውብ የሆኑ ለዓለም የምናሳይበት ራሳችንም ደግሞ ደምቀን የምንታይበት ስለሆነ የራሱ የሆነ ትሩፋቶች አሉት ማለት ነው። ሬቻ በሃይማኖትና በብሔር ልዩነት ሳይገደብ የሚከበር በዓል መሆኑን የጠቀሱት ኃይሉ አዱኛ ይህም የቱሪስት ፍሰቱን በመጨመር ለክልሉም ብሎም ለሀገር የቱሪዝም ዘርፍ የሚያስገኘው ገቢ የላቀ መሆኑን አንስተዋል። ያለንን ባህል ለማየት የሚመጡ ቱሪስቶች ደግሞ አሉ። ቱሪስቶቹ ሲመጡ አንደኛ ድንቅ ባህል ኢትዮጵያ እንዳላት ይገነዘባሉ ባህሎቿን አቻችላ ልዩነቶችን አቻችላ ልዩነቶችን እንደ ውበት ይዛ ልዩነቶቹ ደግሞ ደምቆ እንዲታይ በማድረግ እንደዚህ አይነት ውብ አገር መሆኗን ለዓለም የምናስተዋውቅበት የኢሬቻ በዓል እሴቱን ጠብቆ ባህላዊ ትውፊቱን ጠብቆ በሰላማዊ መንገድ እንዲከበር የኦሮሚያ ብሔራዊ ክልላዊ መንግስት አስፈላጊውን ዝግጅት አድርጓል። የአዲስ አበባ ከተማ አስተዳደር እንዲሁም ሕዝብም እንግዶቹን ለመቀበል ዝግጅት አድርጎ ይገኛል። መልካም ኢሬቻ ለሁላችን እንዲሆን እመኛለሁ።